ተረካቢ እንዳታጣ ጎን ለጎን ይሰራል የሚል ሙሉ ተስፋ ይዤ የተጀመሩ ጅምሮች እጅግ በጣም ጥሩ መሆናቸውን ለመናገር እወዳለሁ። ቀጥታ ወደ ጥያቄ መግባት እንድችል ክቡር ሚኒስተር፣ ሚኒስተር መስሪያ ቤታችሁ ያሉ ችግሮችን ለመፍታት አንዱ መንገድ አንዱ መፍትሔ ብሎ የወሰደው ጥቂት ተማሪዎችን መርጦ ባዳሪ ትምህርት ቤት ውስጥ እያቀፉ የተሻለ ጥራት ላይ ጥራትን መሰረት ያደረገ ለውጥ ለማምጣት እየሰራ መሆኑ የሚበረታታ እና በስፋት መሰራት ያለበት መሆኑን አምንበታለሁ። አለው በሱም ልክ አስራ ሶስት የአዳሪ ትምህርት ቤቶችን ለመገንባት ወይም ለማስገንባት እንዳቀዳችሁ እና ስምንቱ ይመስለኛል ዲዛይን የተጠናቀቀላቸው አምስቱ ደግሞ በቀጣይ የትምህርት ዘመን እንደሚመረቁ አንስተዋል። ክቡር ሚኒስትር የሀላባ ህዝብ በተደጋጋሚ ለምርጫ ክልል በሚወረድበትም ሰዓት ክቡር ጠቅላይ ሚኒስትር ወደ እኛ አካባቢ በመጡበትም ሰዓት ሲያነሳ የነበረው ከቀድሞ ስርዓት የነበረ የመገፋት ስሜትና በይፋ በአደባባይ የተሰጠኝን እድል ተነጥቅ ያለሁ የሚል ስሜት ያለው ህዝብ ነበረና ዩኒቨርሲቲ ለሀላባም ግንባታ እንደሚደረግ ባለፈው ስርዓት ያለፈ ጉዳይ ነው። መሰረቱን እንድትይዙት ያህል ለማንሳት ነው። ዩኒቨርሲቲ በአደባባይ በይፋ ሀላባ ላይ እንደሚገነባ ከተያዙ አካላት ጋር በይፋ በሚዲያ ከተነገረ በኋላ ባልታወቀ ምክንያት የታጠፈ ወይም ያጣው እድል ስለሆነ በተደጋጋሚ እንደ ትልቅ ብሶት፣ እንደ ትልቅ መገፋት የሚያየው ጉዳይ በመሆኑ በተደጋጋሚ የሚያነሳው ጥያቄ ነው። ይሄን ጥያቄ ደግሞ ክቡር ጠቅላይ ሚኒስትር በመጡ ሰዓት አንስቶ ክቡር ጠቅላይ ሚኒስትሩ ቃል በቃል አሁን ላይ ዩኒቨርሲቲዎቻችን ማምረት የሚገባቸውን ጥራት ያለው ብቁ ዜጋ እንዲያመርቱ ነው እንጂ የምንሰራው፣ ምንም አይነት የዩኒቨርሲቲ ግንባታ አናደርግም ብለው ካደረግን ግን የሀላባ ሕዝብን ታሳቢ በቅድሚያ እንደሚያደርጉ ቃል ገብቶ ማህበረሰቡን አረጋግቶ የመጡበት ሁኔታ አለ። ግን ያን በማጣታችን ሌላ እድሎች ወይም ከትምህርት ጋር ተያይዞ እናገኛለን ብሎ ተስፋ ያደርጋል። የሀላባ ማህበረሰብ የአዳሪ ትምህርት ቤትም የሚያገኝ መስሎት ነበረ፣ ግን እድሉ ላይ ሊካተት አልቻለም። ቢሆንም የሀላባ ማህበረሰብ ልማትን አስመልክቶ ክልልን የማይጠብቅ ፌዴራልን የማይጠብቅ የራሱን አስፋልት የራሱን ሆስፒታል በራሱ አቅም ያስገነባ አሁንም በሁለት ሺህ ካሬ ላይ የራሱ ዞን አስተዳደር ህንፃ እያስገነባ ያለ ኢንተርናሽናል ስቴዲየም ለማስገንባት በአመራሩ ቁርጠኝነትና በህዝቡ ቁርጠኝነት እየተሰራ ያለ የጠቅላይ ሚኒስትራችንን ኢኒሽቲቭ በመከተል መንግስትን ከመጠበቅ የመንግስት አቅም እየተመናመነ በመጣበት ሰዓት ራሱን እያጎለበተ እያደረጃ ያለ ማህበረሰብ ነው። ለሌላውም ተሞክሮ የሚሆን ነው ብዬ ወስዳለሁ። በዚህ ላይ ትምህርትን አስመልክቶ ቡራትቾ የአዳሪ ትምህርት ቤት በማለት እራሱ የአዳሪ ትምህርት ቤት ራሱ የጀመረ ማህበረሰብ ነው የሀላባ ማህበረሰብ ይሄ ቡራትቿ የአዳሪ ትምህርት ቤት ሁለት ጊዜ 12ኛ ክፍል አስፈትኗል በመጀመሪያው ዙር 95 98% አሳልፏል በሁለተኛው ዙር 100% አሳልፏል ይሄ ደግሞ ሪፎርሙን ተከትሎ ትልቅ እገዛ እያደረገ መሆኑን ያሳያል ስለዚህ ክቡር ሚኒስተር የሀላባ ህዝብ በራሱ ይሄን ያህል ከሄደ ምን ድጋፍ ልታደርጉልን ትችላላችሁ እርግጠኛ ነኝ ይሄ ልብን ያሞቃል ብዬ ማስበው ነገር ነውና እገዛ ብታደርጉብልን፣ በርቱ ተበራቱ ብትሉ ሌሎች አካባቢዎችም ከዚህ ተሞክሮ በመውሰድ መንግስትን ከመጠበቅ ይልቅ ራስ ሲያደርጉ፣ እናንተ ደግሞ ይሄን ያህል ስቴፕ የተጓዘውን ምን ያህል ለመደገፍ ልትቀርቡልን ትችላላችሁ የሚለውንና ጥሪ ለማቅረብ ጭምር ነው። በባለፈው ዓመት በተደጋጋሚ ለመደወል ኮንታክት ለማድረግ ሞክሬያለሁ። እድለኛ አልነበርኩም መሰለኝ ማግኘት አልቻልኩም። አሁን ግን ፊት ለፊት ስላገኘሁት ክቡር ሚኒስተር እባክዎትን ያበረታቱን። በህዝብ ስም ጥያቄ አቀርባለሁ። አመሰግናለሁ።